በአንድ ቀን የመጣ ስህተት ነው። ይሄ ይሆናል ብዬ አላሰብኩም። ነገር ግን በቃ የሆነ ነገር ነው። ና ተረጂኝ፣ ይቅርታ በይኝ ምናም ብሎ በጣም ሲያስጨንቃት ነበረ። እሷም ደግሞ ምን እንደሆነ ለማወቅ በጣም ጓጉታም ተጨንቀም ነበር። ና በቃ እንዲነግራት በጣም ትፈልጋለች። ነገር ግን ምን ሊሆን እንደሚችል ስታስበው፣ እሱን እንደዚ ያስጨነቀውን በጣም እየፈራች ነበረ። ነገር ግን ምንድን ያላት የአንድ ቀን ስህተት ነው፣ ነገር ግን ልነግርሽ እልና ሁል ጊዜ ስለምፈራ ነው ያልነገርኩሽ። አሁን ግን በሬ ላይ ህፃን ልጅ ተጥሎ ስላገኘሁኝ እና ያ ልጅ የአንተ ነው ስለተባልኩኝ ከአመት በፊት ከአንድ አመት በፊት ልጅ እንደነበረኝ አልነገርኩሽም። አሁን ግን በሬ ላይ አንጠታ ትታው ስለሄደች ልጅ እንዳለ ልነግርሽ ፈልጌ ነው ብሏታል ማለት ነው። እና ሴትየዋ ራሱ ማን እንደሆነች አላቅም፣ ልጅቷ ማለት ነው፣ የልጁ እናት ማን እንደሆነች አላቅም ብሏታል። በሰዓት በጣም ወደነገጠችው እና ስትለው የነበረው አንተ ለምን እንደዚህ አንተም ትሳሳታለሁ ብላ ስትለው የነበረው ና አንተም እንደዚህ ስለተሰራለህ ትሰራለህ እንደምናም ስትለው ነበረ። ሀይሚ ለብሩክ ያላት እምነት የተነሳ እሱም ሰው መሆኑን ረስተዋለች። ማለት ሰውን በጣም ከልክ በላይ ስትወዱት መላክ አድርጋቸው ነው የምታስቡት። ማይሳሳት፣ ማይዋሽ፣ ምንም ማያደርግ ጻድቅ አድርጋቸውስ ነው የምታስቡት። ያ ምንድን ነው? ለዛ ሰው ያላችሁን ቦታ ነው የሚያመለክተው። ና ሀይሚ ስትል የነበረው ማለት አንተም እንደ ሌሎቹ ሰዎች ትሳሳታለህ፣ እንዲ እያለች ነበር በጣም በቃ ማለት ማመን አቅቷታል። እንደገና ደግሞ ወሬው እሱ የሚላት ነገር በጣም ያሳምን ነገር ነውና፣ በጣም ይቅርታ አድርግልኝ አንድ ቀን ብቻ ኮ ነው። ምን አይነት ነገር ነው ሰው እንድባ አንድ ቀን ጣጣ ይመጣበታል ያለ ሲያስረዳት ነበረ። እሷ በቃ ምን እንደምትል ነው ግራ ይገባት ማለት። በማመን አለማመን ውስጥ ሆና በጣም ስትጨነቅ ነበር። በነገራችን ላይ ይሄ እውነተኛ ነገር አይደለም። በነገራችን ላይ ብሩኬ ሀይሜን እንደለመደው ፕራንክ ለማድረግ ብሎ ያመጣው ሀሳብ ነው እንጂ መጨረሻ ላይም ተናግሯል ማለት እሷን በጣም ካስጨነቀ ካስለፈለፈ በኋላ ውሸት እንደሆነ እና ከዚህ በላይ እንዳልቻለ በጣም ማለት የእሷ መጨነቅ በጣም ስላስጨነቀው ት እንደሆነ ነው ወደ ወይ ነገራት። ነገር ግን በዚህ ህይወት ውስጥ የሚኖሩ ብዙ ሰዎች አሉ። በየሚዲያው ሰምታችሁ ከሆነ ወይ ሴቷ ወይ ወንዱ በትዳር ላይ እያሉ ሌላ ህይወት ይጀምሩና ከሌላ ህይወት ልጅ ይኖራቸዋል ማለት ነው። ወይ ከትዳር በፊት ይኖራቸውና ልጅ እንዳላቸው ሳይናገሩ ትዳር ይጀምራሉ። ከዛ ልክ ትዳራቸው ምንም እንዳልተፈጠረ የሚኖሩ ብዙ ሰዎች አሉ። አንዳንዶቹ ደግሞ አግብተው እየኖሩ በፍቅር እየኖሩ ከሚስቶቻቸው ጋር ወይ ከባሎቻቸው ጋር ውጭ ላይ ልጅ ይኖራቸዋል። በተለይ ግን እዚህ ጋር ወንዶች ናቸው ማለት ሴቶች የሚሉ ማለት ሳይሆን ብዙ ወንዶች ትዳር እያላቸው እንኳን ወጥተው ሌላ ልጅ ይወልዳሉ ማለት ነው እና ግን አይናገሩም። ቤት በቃ ዝም ነው የሚሉ አልተናገሩም። ማለት ግን ሰላማዊ ናቸው ማለት አይደለም። በጣም ይጨነቃሉ። ካሁን ካሁኑ ሰማች ይላሉ። በዛ ላይ ደግሞ ልጁ ደግሞ ነገ አድጎ ቀጥ ብሎ መጥቶ አባቴ ኮነ ወይ እናቴ ኮነች ብሎ ስለሚያዋርዳት ካሁን ካሁን ምን ተፈጠረ እያሉ ህይወታቸው በሙሉ በቃ ህይወት አይደለም ማለት መጨነቅ መጸጸት ብዙ ነገር ያለበት ነውና፣ ብሩኬ ዛሬ ለፕራንክ ብሎ ሀይሚን እንደዚህ ብሎ ቢያስደነግጣትም፣ ነገር ግን በእንደዚህ አይነት ህይወት ውስጥ የሚኖሩ ብዙ ሰዎች አሉ። ብዙ ሰዎች በነገራችን ላይ ህይወታቸው ግሀን ነበሉት ማለት አንደኛ የጥፋተኝነትን በጣም ይሰማችኋል፣ ስራቸውን ስለምታውቁ። በዛ ላይ ይህ ከዛሬ ነገ ታወቀብኝ ብላችሁ የምትሸማቀቁት ነገር ራሱ ቀላል አይደለም። ስለዚህ እንደ ንጽህና የሚያስደስት ነገር የለም እንደ ታማኝ መሆን የሚያስደስት ነገር የለም ማለት ነውና ብሩኬ እንዳላችሁት፣ ወይም መጀመሪያ ቪዲዮ ላይ እንደሰማችሁት የምር ህይወት እንደዚህ አይነት ህይወት ኖሮ ሳይሆን ያው ታውቃላችሁ ፕራንክ ለማድረግ ሀይሚ ምን እንደምትል ለመስማት እና እሷን ለማስደንገጥ ያሰበው ሴራ ነው። እንግዲህ ከሴራ ምንም አይተናነስም። እንደዛ ነው እንጂ የምር ልጅም ኖሮት አይደለም። ከዚህ በፊትም ምን የሚያደርገው ነገር ስላለ አይደለም። ነገር ግን ያው በዚህ ህይወት ውስጥ እንዳልኳቸው ብዙ ሰዎች በዚህ አይነት መንገድ የሚያልፉ ብዙ ሰዎች አሉና እነሱን ይወክላል። ማለት ብሩኬ ከሌላ ልጅ የለውም። ማለት እንደዚህ አይነት ህይወት አይፈጠርም ማለት አይደለም። ገብታችኋላ? በጣም ብዙ ሰዎች አሉ እንደዚህ አይነት ህይወት ውስጥ የሚኖሩ ማለት ነው። ለማንኛውም እንግዲህ ብሩኬ ሀይሜል በጣም ነበረ ያሳሰባት ያስጨነቃት የነበረ መጨረሻ ላይ በቃ አሳዘነችው መሰለኝ ወደው ተናገረ። በቃ ሳቁ መጣበት እና ግፉ ግን ግፍ አይደለም የምር በጣም ይህን ሳምንትማ በጣም የተጫወተባት ነው። በጣም ማለት ነው። በቃ በስንቱ በስንቱ እንደሚያሰቃያት እያያችሁልኝ ነው አደለ? አንዲ ልጅ አለኝ አንዲ፣ ምንድ ነው፣ በጣም ነው ልጅቷን እየተጫወተባት ያለው። ያሁ እንግዲህ ምን ማድረግ አይቻልም፣ ዞሮ ዞሮ እዛው ስለሆኑ፣ እሷም ደግሞ ብድሯን ስለምትከፍል ትበቅለዋለች ማለት ነውና፣ ለማንኛውም ስለነበረን ቆይታ አመሰግናለሁ። ቻውደነው ነው።